ባለፈው ሳምንት አንድ ፓስተር መኪና እያሽከረከረ በጉዞ ላይ ሳለ አንድ ሽማግሌ ሰው አየና አቁሞ አሳፈረው በመኪና ተሳፍረው ሲጓዙ ሽማግሌው ፓስተሩን ልጄ ታውቃለህ ትናንት ማታ መንግስተ ሰማያት ምን እንደሆነ ሲል ጠየቀው ፓስተሩም በፍርሃት እና በመደናገጥ ሆኖ ጌታዬ ተኝተሃል ስለ መንግስተ ሰማያት ወሬውን እንዴት አገኘኸው አለው ሽማግሌውም ትናንት ምሽት እግዚአብሔር በሰው በጣም ተቆጥቶ መላእክቶችን እምቢልታቸውን እንዲነፉ አዘዘ መላእክቶችም እምቢልታቸውን ሊነፉ ክንፎቻቸውን በማንቀሳቀስ ላይ ሳሉ ኢየሱስ ክርስቶስ ወድቆ እያነባ መለመን ጀመረ ከእጆቹና ከሰውነቱ የሚወጣው ደም በጣም ትኩስ ነበር ሞት እንዲሁ በከንቱ መሆን እንደሌለበት ለእግዚአብሔር ተናገረ። እግዚአብሔርም ሰይጣንንና ክፉ አድራጊዎችን መታገስ እንደማልችል አልችልም፣ ግን የመጨረሻ እድል እንድሰጣቸው እንዲሰጣቸው ተናገረ። ኢየሱስም ወደ መላእክቶቹ ዞረና በብዛታቸው እንዲሄዱና ለዓለም ሁሉ መጨረሻው እንደቀረበ ኢየሱስ ተመልሶ ሊመጣ በጣም ቅርብ እንደሆነ ለዓለም ሁሉ እየዞሩ እንዲናገሩ አዘዛቸው። ፓስተሩ እያላበውና እያለቀሰ ጌታዬ፣ ይህን እንዴት ታውቃለህ ሲል ጠየቀ። ሽማግሌውም ለዓለም ሁሉ እንዲናገሩ ከተላኩት መላእክት አንዱ ነኝ፣ ሲል መለሰለት። እባክህ ማንኛውንም የመገናኛ አውታር ተጠቅመህ ይህን መልእክት አስተላለፍ፣ ጊዜን ማቃጠል አያስፈልግም አለና ሽማግሌው ተሰወረ። ወንድሞች፣ ይህ ታሪክ እውነት ነው። ኢየሱስ በቅርብ ጊዜ ይመጣል። ዛሬ ውኑ ይህንን መልእክት በመዝገብህ ውስጥ ላሉ አስር ሰዎች በመላክ ነፍሳትን አድን። እኔ ድርሻዬን ተወጥቻለሁ። አሁን ወንጌልን የመስበክ ተራው የአንተ ነው። በመንግስተ ሰማያት ያለን የዘላለም ህይወት ምንም ሊወዳደረው ሊመስለው የሚችል ነገር የለም። ኢየሱስ እወድሃለሁ፣ ኢየሱስ እወድሃለሁ፣ ኢየሱስ እወድሃለሁ። የህይወት ፈተናን ሁሉ ለማለፍ ቢያንስ ለዘጠኝ ሰዎች ይህን መልእክት ላክ ላክ። ሳታስተላልፍ ብትሰርዘው ግን በእርግጥ በዚህ ዓመት ትወድቃለህ።